ሰብስክራይብ በማድረግ ጀምሩት። አመሰግናለሁ ውዶች። ያው እንግዲህ ባለፈው ቪዲዮ ላይ የነ ሳሚ እንዳለቀው ሰራተኛይቱ፣ አዲሱ ሰራተኛ መድኃኒት እየሰጣት ነበር። ዶክተሩ ያ መድኃኒትን ይዛ እየቀረጻቸው ነበር ቪዲዮ። ያን መድኃኒት ይዘው ወደ እነሱራፌል ቤት ሄደው እናስመርምር ምናምን በሚል ተጣልተው ነበረ እና የሱራፌል ጉዳይ ምንም አልተመቸኝም እኔ ያኔ እውነት ሱራፌል ተቀይሯል ወይስ በቃ ምንም ምን እንጃ። ቤዛና ቤዛና ሳሚ ሲያወሩ ተደብቆ ሲያዳምጥ ነበረ። ያ ማለት አሁንም ሱራፌል ብቻ እንጃ። እንደው እንዳሰብኩት ከሆነ ኮሜንተሩ ሁሉ ሱራፌል አላማራንም፣ ሱራፌል ሱራፌል እያሉ ነው። እንደዛ ይታረቁ ይታረቁ ብለን ደስታችንን ሳንጨረስ ጨርስ እንግዲህ ሱራፌል ችግር ሊፈጥር ካለ ከባድ ነው የሆነው። እና ሳሚ ሳሚ ሚስኪን ነው ሳሚ እስካሁን ድረስ ለቤዛ እየተከራከረ ነው። ቤዛ ውጣ ተ ህይወት የብትለው ምን ብትለው ብዙ ነገር እያለች ነው። ግን እሱ ግን ተጎና ለመሆን በጣም በቃ እሱን ምንም አላመነው እስካሁን ድረስ ማለት ነው። እስ እንግዲህ አብረን ምና ይሆናል እንጂ ዶክተሩ ያው የቤዛ ቤተሰቦች የእሱን ቤተሰቦች ተሰርተዋቸዋል መሰልና አሁን ደግሞ እሱ እሷን መበቀል ነው የሚፈልገው። እሷ ግን ምንም የምታውቀው ጉዳይ የላትም እኮ እሱ ግን እሷ እንዳለች እሷ የለችበትም፣ ግን የአባት እዳ ለልጅ ይተርፋል በሚለው ነው ሄዳለሁኝ ብለው ያሰበው ማለት ነውና ያን መድኃኒትን ውስ ሳሚ ይዞት ሲሄድ ያስመረምረው ቤዛን በፊት የገዙት መድኃኒት እንደሆነ አውቀዋል። እንዴት አንድ ስርፋ ተገዘ? እንዴት አንድ ስርፋ ተቀመመ? አንደኛ ጥያቄ አለ። ይሄ ነገር ከሆነ ደግሞ ሱራፌልና ዶክተሩ ተባብለው ነው እንዳንል ሱራፌልና ዶክተሩ እንደምታውቂው ሲገናኙ የጥና ድመት ናቸው። በጣም ነው እንትን የሚፋጠጡት ማለት ነው። እኔ አንተን አልፈልግህም እኔ እሷ ነው የምፈልገው ሲለው ነበረ። እንዴ እሷ ስለምን ምን አረገችሁ? ሲለው እንዲያልኳችሁ ያባት ዕዳ ለልጁ ይተርፋል ብሏል። አንተም ገንዘብ ነው የምትፈልገው፣ ገንዘብና ንብረትን ውሰድ ሆቴሉን ሌላውን ቤቱን ደግሞ እሱም እንዲወስድ እንደሚፈልግ ነገረው ማለት ነው። አለበለዚያ ግን የሁለታችንም ጨዋታ ያልቅለታል አለው። ያው ተቀላችሁ። ሱራፌል ደግሞ ሁሉንም እኔ ድርጅቱንም ሆቴሉንም እኔ ማስተዳደር እፈልጋለሁ ሲላት ነበር። ለምን እኔስ ስትለው አይ አታምንኝም እንዴ ነው እሱም፣ እንዲ የሆነ ነገር ጠይቃትና ልት የሆነ ስትለው አታምንኝም እንዴ ላታል። አሁን እሷ ጉብዝ ተሆነች እሷም ግን የሆነ በቃ ይሄን ብታረግ የምንለው ነገር የለም ምክንያቱም ውስብስብ ያለ ሆናል እና እንደደፈረሰ ነው አልጠራም ዙሮ። አሁን እሷ ቤዛ ሊጎዳት የማይችለው ሳሚና ሳሚ ብቻ መሆኑ መረዳት ነበረባት። ሳሚ ደግሞ ሉሲን ተወደዋለች። ሉሲ እኮ በቃ ሄዳለሁ ኝ ምንም አላረግም፣ እሱም በቃ እኔ ልቡ እንደሸፈተ ነው ምናምን እያለች ለማማዬ እየነገረቻ ነበር። ማማዬ ደግሞ አንድ ቀን ሁሉ ነገር ይስተካከል ይሆናል ሶብር አድርጊ ያኔ ትዕግስት አድርጊ እያለቻት ነው። እስኪ እንግዲህ ልክ እንዳንቹ ማለት ነው አሌ ቤዛ ሚት ማናት። እማማዬና ቅንጅርቲ ደግሞ ስለታረቁ በጣም ደስ ብሎናል። ቅንጅርቲ እማማዬን ስለሚወዳት በቃ ታላቀፍከኝ ናቀፈኝ ና እንታረቃለችው እንጂ ያው በእህትነት ነው። በቃ ፍቅር የሚለው ነገር ማምጣት አልነበረብኝም ብሏል። ግን እሷ አሁን እንደ ፍቅረኛ ነው የምትወደው ማለት ነው ይሄን ቅንጅርቲ አሁን ቅንጅርቲም ትልቅ ሚስጥር እንደያዘ ነው። ያን ሚስጥር ተተናገረ ልዩ ቤዛ እች ማማዬ እንደማትታከም ነው። ስለዚህ አሁን ቅንጅርቲ ሁሉን ነገር ያውቃል። ቅንጅርቲ መናገር አልፈለገም እንጂ ደግሞ ዶክተሩና ሰራተኛዪቱ በጣም ሌላ ያሴሩ ሴራም እንደ ታቃላችሁ ሱራፌል ሳይፈልግ ነው ዝች ልጅቱ ጋ እንትን ያለው የተኛው ግን ዶክተሩ መድኃኒቱን አልሰጥም ካልሽ እሱ ጋር እሱ ጋር ፈቅዶ እንደተኛሽ አድርጊ ብሏታል። እንደዚህ አድርጋ ሰራተኛቱ እንደምትታት ከቤት ወጣች። ምንድን አደረገችው? እሱ እንደዚህ ነው ደንበኛዬ ነው ባለቻት። እሱ እኮ በፊት እኮ ተቃላችሁ በጣም ተጸጽቷል። እንደ ሱራፌል ሚስቱን የሚወድ የለም እያለች ነበረ። ቪዲዮ ስቀርጸው ሁሉ እሱ ያው የዶክተሩ ሀሳብ ነው እንጂ እሱ የለበትም። እሱ ሚስቴን ወዳለሁ ሚስቴን አፈቅራለሁ ይላል። ግን እንደው እንደው እንጃ ብቻ። እስኪ ሱራፌል ጸባዩ መቀየር አልነበረበትም። እንደገና ሚስቱ እንደሞም እንደዛ ያሁሉ አልፎ ይቅር ተባብለው እንደገና እሷን መበቀል እንጃ። ቤቱንም በስሙ አዞሮላት ወይም እሱ አመኔታዋን በጣም እንድታምነውና ቤቱን በስሙ አስያደርግላት ሁሉንም በስሙ እንድታዞርለት ፈልጉ ሊሆን ይችላል ብዬ አስባለሁ፣ አሁን ላይ ማለት ነው። እና እስኪያብረን የምናይ ይሆናል። ነገሩ ስብስብ ያለ ነው። የማማየንም የቂጫዋትን ኔኔ ብሎ ያው በኋላ እንዲያፈረሰ እናውቃለን። እሱ በኋላ ያው እኔ ለቅጫው ተማማየን አለ። እስኪ እንግዲህ ምን አይሆን አድርገው ቤዛ ምስኪናት። ቤዛ ሰራተኛይቱ ራሱ በጣም ነበር የምትመቻት። ብር ለልጅሽም ላንቺ የሚሆንሽም እውሰጂ ትላታለች። በጣም ነበር ሰራተኛይቱ ራሱ መጎዳች፣ የልጅ ጉዳይ ስለሆነባት ዶክተሩ ነው በጣም ኃይለኛ ቲጂን። ደግሞ ድምጥ ማጫን አጥፍተዋታል። ቲጂ ትጠፋለች። እና ዶክተሩ በክፋት አንደኛ ሆኗል። የእሱ ተባባሪ ደግሞ ቅንጅርቲ ይማለበት እጁ ደግሞ ኮሜንተሩ ምን ደግሞ አንዳንዶች ምን ይላሉ? ዶክተሩና ይሄ ዶክተሩና ሱራፌል ወንድምና ወንድም ናቸው ይላሉ። ዶክተሩና ሱራፌል ወንድምና ወንድም ከሆኑ ያ ሁላ ፍጥጫ ለምንድን? ሙንኪን ሊያስሄድ ይችላል። እሱን ሙንኪን የእሱ ዶክተሩ የዶክተሩ ወንድም የሆነና ሱራፌል ማለት ነው፣ አንተ በፍቅር ሂድ ግባና እንደዚህ እንደዚህ አድርግ ብሎት ሊሆን ይችላል። እውነታቸውን ነው እና ሱራፌል ና ዶክተር ሮቤል ወንድም ይመስሉኛለን የራሱ አንተ እሱ እንደገና ገብቶ ቲጅን ይዞ ገብቶ በቲጅ በኩል አልመቸው ሲል ከዛ ወደ ፍቅር ሲቀየር ሊሆን ይችላል እና እንደዚያ ደግሞ እንዳቶሎ ወንድሙ ቪዲዮ ምናምን ነግን የሚገል መርት ለወንድሙ ወንድሙ ቢሆን አይሰጠውም ነበርም አልሰጠውም ወንድሙን ለመግደል አያስብም። ያው ከቤዛ ጋር እንዲለያዩ ነው እንጂ የሚፈልገው በቃ በቃ። ይሆናል ይሆናል። የምር ነው የሚሆነው ወንድሙ ይሆናል ብዬ አስባለሁ። እና እስኪ መጨረሻውን እናያለን። እሱ ደግሞ እንግዲህ ፍቅር አሸንፎት ወደ ፍቅር ሲልበት ይሆናል እንግዲህ ቤዛ ለመግደል እንደዚህ እየተሯሯጠ ያለው እንሹፍ። እናንተ ላይ ሸር ሰብስክራይብ እያደረጋችሁ ብቻ አበረታቱን። እኛም እየመጣን እንፈታፈታለን። እናያለን፣ እንፈርዳለን እንሰማለን፣ አንፈርድም የሚለው ለአይሰራም እንሰማለን፣ እንፈርዳለን፣ እናያለን። ያለን እንፈርዳለን። ሳሚ ደግሞ ተናጋሪ ቢሆን አሪፍ ነበረ። ሉሲ ጋር ሉሲ ምስኪን ትወድዋለች፣ ግን እሱ ደግሞ ጠቀላችሁ ቤዛ ቤዛ ቤዛ ቤዛ ቤዛ። እሷን ለማዲያ ነው፣ እሷን ምን ለማለት ነው? ሱራፌልና ቤዛ ሲከተጣሉ ወይም ታተፋቱ የመጀመሪያው የሚሆነው ማን ነው? ሳሚ ነው። ሳሚ ደግሞ ቤዛ ጋር ተተጣረቀ። ሉሲ ምንድን ነው የሚበቃት ነው። እና አሪፍ ነው። ግን ሱራፌልና እና ቤዛ በዚሁ ቢቀጥሉ ባይነኝ ሳሚ ና ሉሲ ደግሞ በአንድ ቢሆኑ እንመኛለን፣ እናያለን። ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉ። አበረታቱኝ ስለምታበረታቱኝ፣ ኮሜንት አስቀምጦ ሀሳብ አስተያየታችሁን ኮሜንት አድርጉ። ኮሜንት ብዙ ቪው ይኖረዋል፣ ግን ኮሜንት አይኖረውም። ለምደው አላቅም እና ኮሜንትም ኮምቱ ስለምታበረታቱ ከልባ አመሰግናለሁ። ክበሩልኝ። ባይ ባይ። መልካም ምሽት